ጤና ይስጥልን። ይህ ከዜና ዩቲዩብ ዘውትር በዚህ ሰዓት ዜናና መረጃዎችን የምናቀርብበት ነው። እስከ ፍጻሜው አብራችሁን እንድትቆዩ እየጠየቅን በቀጥታ ወደ ያዝናቸው መረጃዎች አለፍን። መልካም ጊዜ አቶ ጌታቸው ረዳ የስልጣን ጊዜያቸውን አጠናቀው መሰናበታቸውን ጠቅላይ ሚኒስትር አብይ አህመድ ይፋ አደረጉ። ጠቅላይ ሚኒስትር አብይ አህመድ ዛሬ ማምሻውን በይፋዊ የማህበራዊ ትስስር ገጻቸው ላይ በትግረኛ ቋንቋ ባስተላለፉት መልእክት የአቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንትነት ማብቃቱን አስታውቀዋል። በህገ መንግስቱና በፕሪቶሪያው የሰላም ስምምነት መሰረት አቶ ጌታቸው ረዳ ላለፉት ሁለት ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሆኖ መቆየታቸውን የጠቀሱት ጠቅላይ ሚኒስትሩ የሰላም ስምምነቱ ተጠብቆ እንዲቆይ በማድረጋቸው አመስግነው ወደፊት ተቀራርበው እንደሚሰሩ አስታውቀዋል። ይህ በእንዲህ እንዳለ ከመቀለ ከለቀቀ ሳምንታትን ያስቆጠረው አቶ ጌታቸው ረዳ ዩኤምዲ ለተባለ ሚዲያ ዘለያለ ቃለ መጠየቅ ሰጥተው የነበረ ሲሆን በክልሉ ጫና ሲደረግባቸው እንደነበረ ጠቅሰዋል። አሁንም ትግራይ መላቀጡ በማይታወቅ ሁኔታ ላይ ናት ያሉት አቶ ጌታቸው ጊዜያዊ አስተዳደሩ ተቋቁሞ ፕሬዚዳንት ሆኜ መምራት ስጀምር፣ በቅናት ውስጥ ባንዳና ካሃዲ የሚል ስያሜ ተለጠፈብኝ ያሉ ሲሆን ይህም በአስተዳደራቸው ላይ እንቅፋት መፍጠሩን ገልጸዋል። ፍሬ በሌለው ስብሰባ በመጥመድ ከመንግስታዊ ስራ ውጭ እንዲሆን አበክረው ሰርተዋል ያሉት አቶ ጌታቸው በዚሁ ተማድሬ ኃላፊነቴን በራንሴ ፍቃድ መልቀቅ ባለመቻል የተናደው እኔን ጨምሮ አስራ ስድስት የድርጅቱ ማዕከላዊ ኮሚቴ አባላትን ካዶች ብለው በመፈረጅ አላሰራ አሉን ሲሉ ወቅሰዋል። በርካታ የህወሓት የስራ አስፈጻሚ አባል በፕሪቶሪያው የተኩስ ማቆም ስምምነት እንደ ሽንፈት የሚቆጥሩ ነው ያሉት አቶ ጌታቸው ቡድኑ በተፈናቃዮች ጣፈንታ የሚቆምር ነው ብለዋል። በሁለት ዓመቱ የፕሬዚዳንትነት ቆይታ ያልጠበቀውና በጣም መጥፎ ነበር ብለህ የምትገልጸው አጋጣሚ ያለ ወይ ተብሎ የጠየቁት አቶ ጌታቸው፣ አዎ በጣም ያልጠበኩትና መጥፎ ነበር የምለዋልኝ ሲሉም ምላሽ ሰጥተዋል። እኔን እስከ ማስወገድ ድረስ ፍላጎት እንደነበራቸው አላውቅም ነበር ያሉት ፕሬዚዳንቱ፣ ሊገሉኝ አቅደው እንደነበረ መረጃው ደርሶኛል ሲሉ ተናግረዋል። መንግስት ከኢትዮጵያ ንግድ ባንክ የተበደረው አንድ ትሪሊየን ብር እዳ እንዳለበት ተደርገው የተሰራጨው ዘገባ ከእውነት የራቀ ነው ሲል ባንኩ አስተባበለ። መንግስት ከኢትዮጵያ ንግድ ባንክ የተበደረው አንድ ትሪሊየን እዳ እንዳለበት ተደርገው የተሰራጨው ዘገባ ከእውነት የራቀና ሐሰት ነው ሲል የኢትዮጵያ ንግድ ባንክ በዛሬው ዕለት በማህበራዊ የትስስር ገጹ ባወጣ መግለጫ አስተባብሏል። የኢትዮጵያ ንግድ ባንክ ባሳለፍነው ሳምንት ለህዝብ ተወካዮች ምክር ቤት የስምንት ወራት የስራ አፈጻጸም አቅርቡን ተከትሎ መንግስት ከኢትዮጵያ ንግድ ባንክ የተበደረው አንድ ትሪሊዮን ዕዳ እንዳለበት ተገለጸ በማለት ሪፖርተር በሁድትሙ ይዞት የወጣው ዘገባ ከርዕሱ ጀምሮ ለቋሚ ኮሚቴው ከቀረበው ሪፖርትም ሆነ ከእውነታው የራቀ መሆኑን አስታውቋል። መግለጫው አክሎም የኢትዮጵያ ንግድ ባንክ በዚህ በጀት ዓመት ሆነ ከዛ በፊት አንድ ብር ለመንግስት በቀጥታ ብድሮ እንደማያውቅ አስታወቀ ሲሆን ባለፉት 15 ዓመታት 92 በመቶ ብድር የተሰጠው ለመንግስት ተቋማት ነው ተብሏል። የተሰራጨው መረጃ ስህተት ነው ብሏል። መንግስት ከሀገር ውስጥ የንግድ ባንኮች ማለትም በብሔራዊ ባንክ በኩል ለሽያጭ ከሚቀርበው የግምጃ ቤት ሰነድ ግዢ ውጪ በቀጥታ የመበደር አሰራርም ሆነ ልምድ እንደሌለው ባንኩ በመግለጫው አስታውቋል። ለምክር ቤቱ የቀረበው ሪፖርት ከለውጥ በፊት የባንካችን የብድር ትኩረት ለመንግስት ተቋማት እንደነበረና ከአምስት ዓመት ወዲህ ግን አሰራሩ ተቀይሮ ቅድሚያ ለግል ተበዳሪዎች በመሰጠቱ ባለፉት ስምንት ወራት የግል ተበዳሪዎች ከ88 በመቶ በላይ እንደሆኑ መደረጉንና የመንግስት ተቋማት የብድር ከምችት ድርሻን ደግሞ ከ92 በመቶ ወደ 72 በመቶ ዝቅ ማለቱ ተጠቁማል። የባለቤትነት ድርሻ ቢኖረውም እነዚህ ተቋማት ከአስፈጻሚው መንግስት የተለዩና የራሳቸው ካፒታል ያላቸው እንደ ማንኛውም ድርጅት ንግድ ፍቃድ አውጥተው የሚነግዱ በድርጅታቸው ስም ገንዘብ የሚበደሩ ሊያተርፉ ሆነ ሊከስሩ የሚችሉ ለትርፍ የተቋቋሙ የልማት ድርጅቶች ሲሆኑ ብድሮችንም የወሰዱት ለራሳቸው ፕሮጀክቶች በመሆኑ ለእነዚህ ተቋማት የተሰጠው ብድር የመንግስት ብድር ተደርጎ መወሰዱ ስህተት ነው ሲል ማብራሪያ ሰጥቷል። መግለጫው አክሎም በሀገሪቱ የማክሮ ኢኮኖሚ አስተዳደር መሰረት መንግስት ማንኛውንም አይነት የአጭርም ሆነ የረጅም ጊዜ የገንዘብ ፍላጎቱን በሕግ በተቀመጠው አሰራርና ምንጭ ያሟላል እንጂ ከሀገር ውስጥ የንግድ ባንኮች በቀጥታ ብድር የሚወስድበት አግባብ የለም ሲል አስታውቋል። እስካሁን አብራችሁን ስለቆያችሁ እያመሰገንን በቻናላችን የምንለቃቸውን ዜናና መረጃዎች በሰዓቱ እንዲደርሱ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጉ እያልን ለሀገራችን ሰላምን ለህዝባችን አንድነትን እየተመኘን ተሰናበትን።